እርሱ እሱ እውነተኛው መስዋዕት ኢየሱስ ክርስቶስ መስዋዕት አቅራቢ መስዋዕት ራሱ መስዋዕት ራሱ መስዋዕት መስዋዕት አቅራቢ መሰውያው መስቀሉ መሰውያው መስቀሉ። አምላኬ አምላኬ ለምንተ ወይም ብሎ በአዳም ቦታ ተገምቶ አስታራቂነቱን በሰውና በእግዚአብሔር መካከል የነበረውን በውይይ ዘደሙ በደሙ ፈሳሽነት ከሆነ አራቄ ለአዲስ ኪዳን የአዲስ ኪዳን አስታራቂ በአዲስ ኪዳን በደሙ ፈሳሽነት በደሙ መፍሰስ ያመኑትንና ያላመኑትን ንጹሐን አድርጎ ለአባቱ የተወደደ መስዋዕት አድርጎ ሁሉንም ከሞት አውጥቶ ወደ ሕይወት አምጥቶ ሁላችንንም እርሱ እውነተኛው ሊቀካን ክርስቶስ ለዚያ አበካን። ይህም ብቻ አደለም። እርሱ በመስቀል የተናገረው ምንድን ያለው? ነፍሴ ከረበላይ ማንም አይወስዳትም አለ። ነፍሴን ከኔ ማንም አይወስዳትም። ላነሳት ስልጣን አለኝ፣ ላነሳት ስልጣን አለኝ። ነፍሴን ማንም ማንም ከኔ አይወስዳትም ያለው ጌታ ያለው ጌታ። ስለዚህ እውነትን ነፍሱን ከእርሱ ማንም አይወስዳትም። ስለዚህ ምንድን ያለው አባት ወይ፣ ነፍሴን በእጅህ አደራ እሰጣለሁ ብሎ ስለ እኛ ስለ ልጆቹ ስለ ሁላችንም ነፍሱን ነብሱን ስለሁላችንም አሳልፎ ሰጠን። ማንም ሰው በዚህ ምድር ላይ ለደግ ሰው የሚሞት ይገኝ ይሆናል። ለደግ ሰው ለክፉ ሰው የሚሞት ይገኛል እንዴ? ለክፉ ሰው ምንድነው የሚሉት? እግዚአብሔር ቀለው፣ እግዚአብሔር ይስበረው፣ እግዚአብሔር ያሳውረው ይሆናል የምንረግበ። ለክፉ ሰው የሚሞት አይገኝም። ክርስቶስ የሞተው ለጻድቃን አይደለም። ክርስቶስ የሞተው ለንጹሐን አይደለም።

ዓለምን በዓለም ያለውን በፕላኔቶች ባጠቃላይ ሕዋ ላይ ያለውን እቺ ሕዋ የምንላት እኮ ልክ ቤታችን ሳሎን ላይ እንደሚንጠለጠለው አምፖል ሕዋ ወይም ምክ የምንለውን ይሄንን ሕዋውን እያንዳንዱ እንደ ተንጠለጠለ አምፖል በእጁ የሚዛምራት መክበር መስካለ መልሱ የለው በእጁ አሃዜ ሁሉ ሁሉን የያዘ አሃዜ ሁሉ ሁሉን የሚዛምራት እሱ እሱ ስለ ሁላችንም የእኛ ፍቅር ተጠምቶ ነበረ። ተጣልተን ነበር፣ ተጣልተን ነበር፣ ወድቀን ነበር። ተጣልተን ወድቀን ነበር። የእኛ ፍቅር ጠማው። የእኛ ፍቅር ስለጠማው ተጠማኋለ። በመስቀል ላይ ሲጥሉ ሲጠማቸው ሆምጣጤ ያመጡላቸዋል፣ እንዲዝል ሰውነታቸው። ከብዙ ደም መፍሰስ የተነሳ ከብዙ ደም መፍሰስ የተነሳ ከፍተኛ ፈሳሽ ሰውነት ላይ ጥረት ስለሚፈጠር ከፍተኛ ጥም ይለቃል። ከደም ፍሰት የተነሳ። ስለዚህ ይህንን የደም ፍሰትና ከፍተኛውን ጥማት ያስታግስ ዘንድ ሲሰጡት ከወብጦ ተፋው፣ አልጠጣውም። ለምን? እርሱ የኛን ኃጢአት፣ የእኛን በደል፣ የእኛን ክፋት በሙሉ የዓለምንም ድካም፣ የዓለምንም ማደንዘዣ፣ የዓለምንም ማረፊያ፣ የዓለምንም ማስታገሻ፣ ኃጢአታችን ሁሉ በሙሉ ህመማችንም ሁሉ ይታመን ዘንድ የእኛ ጌታ ስለወደደን በመሆኛን ከመመናኛን ቁስል እሱ ተቀበለ። በመገረፍ ቁስል ተፈወሰ። ክብር መስፋ ነው። ይህም ብቻ አይደለም። ከመስቀሉ ከወጡ ቃላት መካከል በጣም የመጨረሻው ሁሉንም ተፈጸመ፣ ተፈጸመ፣ ምናለ ተፈጸመ። ምን ብሎ ነበረ? በጥምቀት ጊዜ አይታችኋል። ሊቃውንተ ቤተክርስቲያን ምን ስትሉ ነበረ? ተፈጸመ በሊቃውንቱ እንደምትሉት ስልክን ሁሉ ልንፈስም ይገባናል፣ ነው አይደለም? ጊዜ ቃል እግዚአብሔር ስልክን ሁሉ ልንፈስም ይገባናል። በላጥንቀኝ ብኖት ነው ብሎት ነበር። ሁሉ ልንፈስም ይገባናል። ተመልከቱ፣ ፈጻሜ ጽድቅ የቀረ ጽድቅ የለም፣ የቀረ ጽድቅ የለም። ጨርሶ ያጽድቀን ዘንድ እርሱ ይተክለን ዘንድ ስለ እኛ መከራ ተቀብሏልና፣ ጽድቅን ሁሉ ፈሰማት፣ ጽድቅን ሁሉ አደረጋት። የቀረው ጽድቅ የለም። የእኛ ጌታ ያልተጋደለው ተጋድሎ የለም። ያልተጋድለው ተጋድሎ የለም። ያልሰራው ተአምር የለም። ያላደረገውም የለም። ምንም የሚሳነው የሌለ ነው። የእኛ ቃላት የእኔ ተታባ ወልታፋ ብላት ሊገልጸው አይችልም። ስለዚህ ከዚህም የተነሳ ሁሉንም ፈጽሞ ነበረና መጨረሻ ላይ ምንድን ያለ ተፈጸመ አለ። የእኛ ጌታ ምን አለ? ተፈጸመ። ስለዚህ የመስዋዕቱ በግ በጎዴት ነው የተባለው የመስዋዕቱ በግኖ? ያ በሚሊዮን የሚቆጠሩ በጎች ሁሉ ከመታረድ እና ደማቸው ከመፍሰስ አለፈ። የሰው ልጅ ሁሉ ኃጢአት አንዱ ክርስቶስ በደሙ በመስቀል ላይ ሆኖ አጥቦ ሁላችንንም ልጆቹ አደረገን ከበርስ ጋራ የተረሰ